የቢድዓ ሰዎችን ቢዳቸውን ማጋለጥ የሽርክ ሰዎችን ያን ሽርካቸውን ማጋለጥ ሽርክ ላይ እንዳሉ ጭምር ማጋለጥ፣ ይሄ ይቀጥላል። ኢላ ዩም ልቅያማ ይቀጥላል። ባጢል እስካለ ድረስ፣ ውሸት እስካለ ድረስ፣ እዚህ መካከል ደግሞ የሐቅ ተጣሪዎች እስካሉ፣ ቁርአንና ሐዲስ እስካለ ድረስ ምንጊዜም ሐቅና ባጢል ግብ ግብ ይቀጥላሉ። ይሄ የማይካር ጉዳይ ነው። ሰዎችን ዝም ብሎ ለመዝለፍ ሳይሆን በማስረጃ የተደገፈ የሰዎችን በአጢም ወደ ሌሎች ሰዎች ልክ ካንሰርን እንደምንፈራው ሁሉ የሽርክ ካንሰር አለ፣ የቢድዓ ካንሰር አለ። ይህ ደግሞ በውስጥ ሰርጎ ከገባ በጣም አደጋ ነው። ለዚህ ነው ሰዎች ተውሒድ የሚያስተምሩ ሰዎችን ስለ አላህ አንድነት የሚሰብኩ ወንዘኛው ቆል ያትበሉ አውሊያ ጅን እያላችሁ አታምልኩ የሚሉ ሰዎችን ስም እየለጠፉ ሌላው ምንም የማያውቀው ማህበረሰብ ዲንን እንዳይረዳ እንቅፋት መሰናክል የሆኑ ሰዎች አሉ። ያን ደግሞ እነዛ ሰዎች አሉ ተብሎ ሐቅ መነገሩ አይቀርም። ትምህርቱ ይቀጥላል። ስለ አላህ አንድነትን ሰብከ ስለ አላህ አንድነት ሲሰበክ የሚከፋቸው ሰዎች አሉ። ሽማዘዝ ቁሉቡ ለዚነ ላይ ሚኑነ ቢልአራ አላ አላህ በብቸኝነት ብቻ ሲነሳ ብቻውን ሲወሳ ልባቸው ኩምትር ሽምቅቅ የሚሉ ሰዎች እንዳለው ነ ናብረዋለን ይሄ ያህሉ ተውሒድና ያህሉ ሽርክ መለያቸው። አማኞች ደግሞ አላህ ስብሐነሁ ወተዓላ በብቸኝነት ሲነሳ በጣም ውስጣቸው ይረካል፣ ይደሰታሉ። ይሄ ይቀጥላል ማለት ነው ኢንሻአላህ። ስለዚህ ምንጊዜም በሐቅ የሚያስተምሩ ሰዎች የሐቅ ወደ ሐቅ እየተጣሩ ያሉ ሰዎች ማስተማር እንጂ?

ውድ ተከበራችሁ፣ ወንድሞች፣ ሴቶች ኩራትና በራስ መደነቅ ሐራም ነው። ራሱን ከሁሉም በላይ አድርጎ መስቀል ከኔ በላይ ማናለ፣ በዒልምም፣ በትምህርትም፣ በሁሉ ነገር፣ በጉብዝናው፣ በገንዘቡ እንደኔ ማናለ፣ ለዚች ሀገር እኔ ነኝ ከኔ በላይ ማንም የለም ብሎ ሰዎች ንቁ፣ መኩራት፣ በራስ መደነቅ፣ እኔ እኔ እኔ ማለት

ጫማው ጥሩ እንዲሆንለት ይወዳል። ጥሩ ጫማ ፋሽን መልበስ የሚወዳለ ቃለ ኢነአላህ ጀሚል ዩሒቡል ጀማል፣ አላህ ጥሩ ነው፣ ጥሩን ይወዳል አሉ ነቢያችን ዓለይሂ ሰላቱ ወሰላም። አልኪብሩ በጦሩ ልሐቅ ወገምጡናስ፣ ኩራት ማለት ጥሩ መልበስ አይደለም፣ ጥሩ ጫማ መልበስ አይደለም። ወይም ደግሞ ጥሩ መኪና ይዞ በዘመናችን አሁን እንዳለው ጥሩ መኪና መንዳት አይደለም ኩራት የሚባለው ጥሩ ቤት መኖር አይደለም ኩራት የሚባለው ኩራት የሚባለው ምንድን ነው? ሰው ሐቅን መናቅ፣ ሐቅን አልቀበልም ብሎ መገፍተር፣ ሐቅን ሲነግሩ ታልቅ አልቀበልም። ታዲያ ሰው ኮራተኛ ሐቅ መከበር አለበት። እንደዚሁም ሰዎችን መናቅ፣ ሰዎችን መናቅ፣ የሰው ሐሳብ አይገባው አይቀበል፣ እንደ የራሱን ሐሳብ ብቻ ሰዎች ምን ያውቃሉ? አልተማሩ፣ አያውቁ፣ እንደዛ ሄዱ ምናምን ብሎ ሰው መናቅ ከባድ ነው። ለዚህ ነው ኩራት ትልቅ ወንጀል ነው። በራስ መገረም፣ በራስ መደነቅ በጣም ትልቅ ወንጀል ነውና ኩራትን፣ በራስ መደነቅን መራቅ ይኖርብናል። በተለይ እኛ የተማር ነው የምንባል ሰዎች የቀራን ሰዎች ኩራት ያለ እኛ አገሪቱ አትቆምም፣ ያለ እኛ እንደዛ አይሆንም የሚባል ነገር የለም። ኩራት አደጋ ነው። አላህ ስብሐነሁ ወተዓላ ጋር ስለሚያጣላ በራስ መደነቅ፣ አላህ ኩራተኛን አይወድም። የበላይነትን የሚፈልግ ሰውን አይወድም አላህ ይዋረዳል ማለት ነው። ስለዚህ ጸባያችን የተስተካከለ መሆን አለበት። ጸባያችን ሲስተካከል ለሰዎች መተናነስ የሚባል ነገር አለ። ሀቅ ላይ ድርድር የለም። ሀቅና ባጢል ላይ ማለት ነው። ግን ከዛ ውጭ ባለ ነገር ሁሉም ሰው ከኔ በታይ ነው ከኔ በላይ ማናለ የሚባል ነገር የሼጧን ስለሆነ መራቅ ይኖርብናል። ሰላም ዓለይኩም ወራህመቱላሂ በረካቱ።